ዳይ ተለበ ቆይሽ ተረጋጋ እንዴ ልሙት ነው እንዴ? ፈጣሪ ቆይ አንቺ ሰዓት ምገዩ አሁን ቆይ ቀጣዩን ነው ተቀጭ ፊትሽ ደበዘዘብኝ። አሁን መተሻል አይ ጉድ! ምን አይነት ነገር ነው! በእናትህ ተው። ምህረቱን አውርድልኝ ብሎ ይጸልያል። እሷ ዩኒቨርስ አውርድልኝ ብላ ነው የምትጸልየው።

ሊያስቀጣኝ በእናት ማለት እንድቀጠር ሊያደርገኝ ነበር። የኔ አባት የኔ የኔ አይ ምርጥ ሰው ነው። ማርያም አንድ አባ ቤተሰቦች ነው ወይ ኦ ማይ ጋድ ዲላ ሪቪው ጎበዝ ነው እግዚአብሔርን ቪዲዮውን አይቼዋለሁ እና በጣም አንደኛ እናቴ። ይቱም ዋን ኤቨሪ ጊፍት ደብል ጋይስ እሺ፣ ደብል ነን ደብል ኢን ጊፍት ሮዚ እንትን ክሊፕ ክሊፕ ላይ ላሰራሽ ይፈልጋሉ። አዲስ ክሊፕ ላወጣ ነው። ይቅርሳ ቢዝነስ አልችልም። ይቅርሳ፣ ምን ችግር አለ? አይ እኔ እኔ እንደዚህ አይነት ቁሪኝ ቁሪኝ የሆኑ ቪዲዮ ኧረ ያንን እንትን የጻፍኩልን አይተዋል። ዳብል ለንጋይስ ይህኛው ቪዲዮ ላይ እንደዛ ስጨፍር እንደዚህ እንደዚህ እንደዚህ ምናምን እያልክ ምን ጽፈች፣ ገብቼ ያላየ ርዬ ቴንኪ ሶ ማች ዳብል ለንጋይስ ጋይዝ ኤቭሪ ጊፍት ዳብል ወይት እዚ ምን ጽፈሽ ነው እንዴ? እኔ እኔ ስጽፍ ሳምሪ ደግሞ እንትን አረገችኝ ማለት ነው። ከዛ ውስጥ ጻፈች ሪፕላይ ሪፕሌ መሳቅ ነው። ምንም አልጻፍም ግን አስቀኸኛል። አጨፋፈር በጣም ነበር የሚያስቀው። እንትን ደሴ እኮ ለቀረጻ ሄደህ ዝም ብለህ እንትን የሰራ ነው እና አይ ግን ጎበዝ ነው። አንተ ረረረስ ነካውኩ አረዝም ብየ ሄደ ደነስኩት። አንቺ የምር ዳንስ መስሎሽ ነው እንዴ? አንተ ደግሞ ሰጠኝም ጋይስ ታፈፋዶ አረ ወይኔ። ቆይ እስኪ የምትወደው ተጫዋች ሌዲቲንግ ፈልጊው ነው።

ወሬኛ አረ ወይኔ፣ ስልኬ እኮ በቃ ስድስት ፐርሰንት ነው። ሄደ በቃ ሃፒ በቃ ሁሉ ነገር ሊጠፋ ነው በቃ። ታሙ መብራት ከመጣ ደግሜ ይልክልሃለሁ። እሺ እሺ እኔም

መተማመን አለኝ። አንቺ ቤተሰቡ ሾካካ ናቸው። በመቶ በቁሪኝ ቁሪኝ እንትን ልትይ ይሄን መስልሽ በቃ፣ መብራት የለኝም ስልኬ እንትን ምንድነው፣ ለውጣ ነው አንድ ጌም ነው ይሄን የሚጮተው አሁን። ትሪፕል ነው፣ ፈረስ ጊፍት ትሪፕል ነው አሁን አንበሳ እኮ ወረደልኝ። ሮዚ ደህና ነው? አንቺ አንቺ እንዴት ነው? ቅሪላ ታቂ ግን ሮዚ አንድ ነገር

እንዶን አንቺ አንዳችው ጥሪሽ ኩሩምባጥ አላውቀው ገጠምኩኛይሽ። አንቺ ደሴ መሀል ከተማ የአደባባዩ ላይ ስንጎማለን የደሴ ጎንደሬው ጎንደሬ ይላል። ይኸው የደስ የደሴ አሁን የአንቺ መልክ ነው። አንቺ ደሴ ያለ መልክ መልክ ነው። እንደ መዳን ያል እንደ ትጥብብ

አታስቂኝ። እኔ እኮ አሁን ያው ውስጥ ሴቶች አብዛኞቻችሁ

ምንድን ነው እነሱ ብቻ መሰሉ? እንዴ ምን ታሽቃብጣለች አሁን? አሽቄ እንዴ አንቺ ፊትሽ ቢታጠብ። አባዬ አባዬ፣ ባለጃ ነው የእኔ ጌታ። ስን ቢለኝ ብትደፋብኝ ምን ታገኛለህ? ሴቶች አሉ ምናምን እና ይባላል

አንቺ እኔ ነው ቦርጫም ያልሽኝ እንዴ? አይደለም። እንዴት ነው አልክ? ቪዲዮ ከዛ ነገርኩ። እኔ እያረግህ ነው አልክ? ቪዲዮ ታያለሽ እንዴ? መልኬን አታይም? ወንዳው እንደ ነቁ እንዴ ጎምለለ ጎምለለስ፣ እንዴት እንደማመር አላየሽም? አይ ዱባ

ደስታዬ ባለቀ ሰዓት ባለቀ ሰዓት ነው። ፋይናሊስት ታፕታፕ ይገኛል በደብል። አሁን የሼር ምልክቱ አይታይም፣ ሼር አድርጉት። ፍቅሩ የቴንኪ አባቴ እግዚአብሔር አልሰለችህ አለኝ ባየ ባይ አቢ ባይ። ቤተሰቦች ታፕ ታፕ አድርጉት። እስቲ አቢ ማርያምን በጣም እሺ። እግዚአብሔር ጨምሮ ይስጥ፣ ብርክበት ሁሉ እግዚአብሔርን በጣም ነው የማመሰግነው። ሁሉም ምንድን ነው የምታውለበልዩ? ተወስዶ ሊቀጣህም ጭምር ነው። አትቅለብለቢ አርፈሽ። እኔም ወዳቸዋለሁ። እግዚአብሔር ያክበርልኝ። ይመጥ ፈታ በሉ፣ ዘና በሉ። ታቁ ታቁ፣ አትሳቀቁ። ዓይንሽን ቀንከሌት አንስልችዋለ ባይ አሁን እኮ ተቀጣ ነው። ምን እንደዚህ የንጉሴ ልጅ ብርቄ ነው እንደ መቀጣት ለነገሩ ጌታቸው አይሱዙ ወንድሜ ጌታቸው አይሱዙ ይላል። ምርዬ ቶፕ ላይ ያለሽው አንቺን ሻ ነሽ። እንዴት ክላብ እንሰጥን ጌታቸው አይሱዙ አሁን ግን ክላብ ይሰጠኝ ይሆናል። ልክ መጨረሻ አካባቢ ማግባው አስጭን

ባፋን ኩሉ ስሚ አንደኛ ሎክ ሎኪ ቹ ታውቂያለሽ። በአንድ ግን ምንድን ነው ደግሞ እሱ በአንድ ግን እንዳትጣጡ ማለት ነው። በሦስት ሺህ ነው የሦስት ሺህ ቅጣት። ይኸውልሽ ውሃ አልቀጣሁሽም፣ ውሃ አልቀጣሁሽም። ክፉ ቅጣት አልቀጣም። ታውቂኛለሽ፣ ስለ ስርዓት አለኝ። ሴት ነሽ፣ ለሴት ልጅ የሚሆን ቅጣት ነው የምቀጣሽ ተከረባበች አለሽ። አንቺ እኮ ብታገኝ እንደ ካሮት ቆፈር ቆፈር ይባላት ብትተከርም ደስታሽ ነው እንዴ? ነኝ አነስ ያለች ግርማ ሞገስ ያለው አሁን ከዚህ በኋላ ሎስት ሞስት ኮስት ምን ይሄን ያህል አስር እኮ ነው እንደዚህ ያንገበገበሽ? ውሰው አነት ደው። ኧረ ጻፉልኝ እንደው በወናሪቱ ኧረ ጻፉ። አንደኛ ቅጣት፣ ወይ ክርስቲ ፊልተር ቀይረሽ ብቅ ብቃቅ ትያለሽ። ሁለተኛ ሁለተኛ እዛ ዳር ላይ ቸግሮኛል ታያለሽ። ከዛ ቸግሮኛል ለግሱ እስቲ የኔ ቤተሰብ፣ መጥቶ አንድ አባ ሲሰጥሽ ነው የምትነሺው። አንድ አባ ቤተሰቦች እያወራሁሽ እኮ ነው፣ ንቀቱ ድብጥ ጋባው ደግሞ እንዴ፣ እየሰማሁ እኮ ነው። ሦስተኛ ቅጣት ደግሞ ኮልጌት፣ እዚህና እዚህ ችግር ታደርጊያለሽ። ትሪፕል ቤተሰቦች፣ ሂጂ ወይ ደግሞ ልቀይርልሽ፣ ልቀይርልሽ አንድ ጎንደሬው ጅንኑ ጀግና፣ ጎንደሬው ጅንኑ ጀግና እያልሽ አስር ጊዜ ትጮይልኛለሽ።

ምን ነው? ምን ቢሰጡሽም ችግር የለም እቀጣለሁ። ችግር የለም። በቃ ከዚህ በላይ እኔ እንደው ውስጤን የሚያረካው ነገር የለም። ሂጂ፣ ተፍሳ ምን ሆናችሁ ነው? ላይ እናንተን ነው የምቀጣችሁ፣ ጠብቁ ይሄ አይደለም፣ ይሄ አይደለም። አይመለከተኝም ፊልተር ብቻ ነው ያልከኝ። አላስመረጥከኝም። ፊልተር ቀይረሽ ነው ያልከኝ። ፊልተር ቀይር ይላል። ሰዓት የለሽም አልቋል። ቀጣይ ነው የምትቀጭው። ሶስት ደቂቃውን አንቺ

ብትሞቱ አንድ አንድ ጊዜ እውነት